የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የስምንት ወራት የስራ ግምገማ እያካሄደ ነው። በመድረኩ ላይ የተነሱ ሀሳቦችን መቀጠል ትችላለህ፣ አክሊሉ። እናመሰግናለን። ተመልካቾች ስፈልግ አመሰግናለሁ። ዛሬ እንግዲህ በባህር ዳር ከተማ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2017 የስምንት ወራት የስራ አፈጻጸምን እየገመገመ ነው። ያው በዚህ መድረክ ላይ የአማራ ክልል ርእሰ መሥተዳድር አቶ አረጋ ከበደን ጨምሮ ከፍተኛ የክልሉ አመራሮች እንዲሁም የዞን፣ የወረዳ፣ የከተማ አስተዳደሮች፣ የክፍለ ከተማ የብልጽግና የስራ መሪዎች እየተሳተፉ ነው የሚገኙት። ይህ መድረክ እንግዲህ ለተከታታይ ስድስት ቀናት የሚቀጥል ነው የሚሆነው። በመድረኩ የመክፈቻ ንግግር ያደረጉት የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አቶ ይርጋ ሲሳይ ባለፉት ስምንት ወራት በአማራ ክልል የመልካም አስተዳደርና የልማት ስራዎችን ለመተግበር በትልቁ ተንቀሳቅሰን ውጤት ያመጣንበት ነው። ነገር ግን አሁንም ሕዝቡ በሚፈልገው ልክ የሰላምና የልማት ሁኔታን ማሳካት ካለብን በቀጣይ ልዩ ልዩ ተግባራትን በፍጥነት መከወን አለብን የሚል ሀሳብ ሰጥተዋል። የዚህ መድረክ ዋና ዓላማም የ2017 ቀጣይ አራት ወራት ከፍተኛ ርብርብ የምናደርግባቸው መስኮች አሉ። እነሱ ተለይተው አቅጣጫ ይሰጥባቸዋል ብለዋል። በዋነኝነት ደግሞ የሰላም የመልካም አስተዳደር የልማት ጥያቄዎች ዛሬም ህዝቡ የሚያነሳቸው ናቸው። እነዚህን ጥያቄዎች መመለስ የሚያስችል የአመራር የአመራር ቁመና ያስፈልጋል በቀጣይ ደግሞ የሀሳብና የአመለካከት የተግባር አንድነት ስለሚያስፈልግ በእነዚህ ጉዳዮች ላይ በጥልቅ ይመከርበታል ነው ያሉት የሀሳብና የአስተሳሰብ አንድነት ካለ በቀጣይ ስራዎችን ተግባብቶ የመንግስትና የፓርቲ ስራዎችን በቅልጥፍና ለማከናወን ከፍተኛ ጉልበት ስለሚኖረው ትኩረታችን ጥራትን ማዕከል ያደረገ ነው ብለዋል። እሳቸው እንዳሉት ከየትኛውም አካባቢ ከአማራ ክልል የመጡ የብልጽግና ፓርቲ የስራ ኃላፊዎች በዚህ ለስድስት ቀናት በሚዘልቀው መድረክ የተለያዩ ጉዳዮች ተነሰው የሚመከርባቸውና በቀጣይ ወደየአካባቢያቸው ሄደው ደግሞ ተግባራትን የሚፈጸሙበት የሀሳብ ጉልበት እና የሀሳብ አንድነት የሚፈጠርበት መድረክ መሆኑን ያነሱት ርእሰ መሥተዳድር አረጋ ከበደ እንዲሁ በመድረኩ ለተሰብሳቢዎች ንግግር አድርገዋል፣ መልእክትም አስተላልፈዋል። የብልጽግና ፓርቲ በሀገር አቀፍ ደረጃ ባለፈው መድረኩን እንዳካሄደ ይታወቃል። በዚህ መድረክ እያንዳንዱ ስራ በጥልቀት የተገመገመ መሆኑን ያነሱት ይህ የአሁኑ መድረክ ያስፈለገው ግን አርጀንት የሆኑ ስራዎችን አስቸኳይ ስራዎችን በቀጣይ ለማከናወን ይረዳ ዘንድ የሀሳብ አንድነትን ለመፍጠር የሚያግዝ ነው ብለዋል። በተለይ ባለፉት ስምንት ወራት የተሰሩ የመልካምና የሰላም አስተዳደ የመልካምና የሰላም ማስፈን ስራዎችን በመገምገም የታዩ ጉድለቶችን በማረም ደግሞ በቀጣይ አራት ወራት ጊዜ ውስጥ የተሻለ ክልል መፍጠርን አሳቢ ያደረገ ውይይት ይኖራል። በየዘርፉ ውይይት ይደረግበታል ነው ያሉት። ለአብነት የትምህርት ዘርፉን አንስተዋል እሳቸው። በአማራ ክልል በተፈጠረው ግጭት የትምህርት ዘርፉ ከባድ ጉዳት የደረሰበት ነው። ይህን ጉዳት ማከም፣ ተማሪዎቹን ወደ ትምህርት ቤት መመለስ ጊዜ የማይሰጠው ተግባር በመሆኑ በቀጣይ በዛ ልክ ወደ ስራ ለመግባት ጥልቅ ውይይት ጥልቅ ግምገማ ይደረግበታል ነው ያሉት። ከዛ ባለፈ የሲቪል ሰርቪስ አደረጃጀት እንደዚሁ እየተከናወነ ነው የሚገኘው። በምክትል ሰመስተዳድር ዶክተር አብዱ ሁሴን የሚመራ የሲቪል ሰርቪስ ማሻሻያ ያለ እሱ ላይም እንደዚሁ ውይይት ተደርጎ አቅጣጫ ይቀመጥበታል ነው ያሉት። እሳቸው አጽንኦት የሰጡት በተለይ የስራ ጥራት ላይ ትኩረት ማድረግ ያስፈልጋል። የፖለቲካ ስራችን፣ የመልካም አስተዳደር ስራችን፣ ሰላም የማስፈን ስራችን በጥራት መከወን አለበት በጥራት ባልተከወነ ቁጥር ችግሮች መፍትሄ የማግኘት እድላቸው እየጠበበ ስለሚመጣ እያንዳንዱ አመራር በሚያስተዳድረው አካባቢ በኃላፊነት በተሰጠው አካባቢ ኃላፊነቱን ወስዶ እያንዳንዱ ተግባር በጥራት ማከናወን ይገባዋል። ይህም በቀጣይ የሚከናወኑ ስራዎች ላይ ትኩረት እንዲያደርግና በሀሳብ መግባባት ተደርሶበት ስራዎችን በጥሩ ሁኔታ ለመፈጸም ያግዛል የሚል ሀሳብ ነው የሰጡት። ከዚህ ባለፈ እንግዲህ ለቀጣይ ቀናት በሚደረገው ጥልቅ ውይይት የብልጽግና ፓርቲ አደረጃጀትን መደገፍ፣ አደረጃጀቱን ማጠናከር የተሻለ የሰው ኃይል ወይ የተሻለ የፓርቲው ኃላፊዎች በተሻለ ስብዕና ላይ፣ በተሻለ እውቀት ላይ፣ በተሻለ የስራ መፈጸም ላይ እንዲገኙ አሁንም ጥረቶች ይቀጥላሉ የሚል ሀሳብን ነው ያነሱት። ሌሎች መረጃና ዜናዎችን ደግሞ ሌላ የዜና ወጃችን ወደ እናንተ ነው የምናደርስ የሚሆነው። ከዚህ በነገራችን ላይ ርእሰ መስተዳድሩ ቀደም ሲል የአማራ ክልል የልማት ድርጅቶች መድረክ ላይ ተገኝተው እንደዚሁ መድረክ ሀሳብ አስተላልፈዋል። እዛ መድረክ ላይ የተገኘው ባልደረባችን ጌታቸው ገደፋው እንደዚሁ በመድረኩ የተነሱ ሀሳቦችን ወደ እናንተ የሚያደርስ ነው የሚሆነው። ከኔ ጋ በዚሁ እንሰናበታለን።